የዲያብሎስ ውጊያዎች የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ቅዱስነታቸው አቡነ ሺኖዳ ሦስተኛ እንደ ጻፉት አያሌው ዘኢየሱስ እንደ ተረጎመው ኅዳር 1994 ዓ ም አዲስ አበባ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከተርጓሚው ከቅዱስነታቸው አቡነ ሺኖዳ ሣልሳዊ ብዛት ያላቸው መንፈሳዊ መጻሕፍት መካከል የተራራው ስብከት ከሚለው በማስከተል ዲያቦሊክ ወርስ በሚል ርዕስ የተጻፈውን የዲያብሎስ ውጊያዎች በማለት ወደ አማርኛ ተርጉሜ ለምእመናን ለማቅረብ እንድችል መድኃኔ ዓለም ብርታትና እውቀት ስለሆነኝ ክብርና ምስጋና ይድረሰው። ዲያቦሊክ ወርስ የሚለው የእንግሊዝኛ ቃል በቀጥታ ወደ አማርኛ ሲመለስ ዲያብሎሳዊ ውጊያዎች የሚለውን ትርጉም ይይዛል። እኔ ግን ዲያቦሊክ የሚለውን ቃል ኦፍ ዲያቦሎስ በሚለው አንድምታ የዲያብሎስ የሚለውን ትርጓሜ እንዲይዝ አድርጌ የዲያብሎስ ውጊያዎች በማለት ተርጉሜዋለሁ። ዲያብሎስ የሚለውም ቃል የግሪክ ሲሆን፣ ሰይጣን የሚለውን የዕብራይስጥ ቃል ይተካል ቃሉ በአዲስ ኪዳን እንጂ በብሉይ ኪዳን ውስጥ አይገኝም። ለእኛ አገርና ቤተ ክርስቲያን ይኸው ቃል እንግዳ ስላልሆነና በአዲስ ኪዳን ውስጥም በተለያዩ መጻሕፍት ውስጥ ተጠቅሶ ስለሚገኝ ከእንግሊዝኛው መጽሐፍ እንዳገኘሁት በቁሙ በዚሁ ቃል ተርጉሜዋለሁ። ስለሆነም ዲያብሎስ የሚለውም ቃል በዚህ መጽሐፍ ውስጥ ሰይጣን የሚለውን ቃል ተክቶ ይገኛል። የዲያብሎስ ውጊያዎች የሚለው ይህ መጽሐፍ በአምስት ዋና ዋና ምዕራፎችና በሃምሳ ዘጠኝ ንዑሳን ርዕሶች የተከፋፈለ ሲሆን በምዕራፎቹ ሥር ስለ ዲያብሎስ ውጊያ አመጣጥ፣ ዲያብሎስ በውጊያዎቹ ውስጥ ስለሚታወቅባቸው ባሕርያቱ፣ የዲያብሎስ ደባዎች ምን እንደሚመስሉ፣ የዲያብሎስን ውጊያዎች እንዴት ማሸነፍ እንደሚቻልና ስለ ዲያብሎስ ውጊያዎች ጥቅም በሚገባ ከመገንዘባችን በተጨማሪ ዲያብሎስ በሰው ልጆች ላይ ስለሚያውጀው ጦርነት፣ ስለ ርኩሳን ባሕርያቱ እንዴት እንደሚዋጋ እንደሚያሸንፍ፣ እንደሚጥልና እንዴት ልንቃወመውና ልናሸንፈው እንደምንችል፣ ውጊያውን በማሸነፋችንም በተጋድሏችን ምን አይነት መንፈሳዊ በረከት እንደምናገኝ ይጠቁመናል። መጽሐፉ በዓይነቱ የመጀመሪያ ከመሆኑም ባሻገር የባላጋራችን ወጥመድ የት ጋር እንደሚጠመድ ከወጥመዱ እንዴት እንደምናመልጥ በምንና እንዴት እንደምናሸንፈው ጠቃሚ ትምህርት ስለሚሰጠን ምዕመናን የትምህርቱ ተጠቃሚ እንዲሆኑ በትሕትና ላሳስብ እወዳለሁ። እግዚአብሔር አምላካችን በዲያብሎስ ወጥመዶች ከመያዝ ይጠብቀን። አያሌው ዘኢየሱስ ምዕራፍ አንድ የዲያብሎስ ውጊያዎች። መንፈሳዊ ተጋድሎዎች ለእኛው ጥቅም ሲባል ከእግዚአብሔር የሚታዘዙ ናቸው። ስለ እነዚህ ተጋድሎዎችና ስለ ውጤታቸውም አንድ ቅዱስ አባት እንዲህ በማለት ተናግሯል። ያልተጋደለ አያሸነፍም፣ ያላሸነፈም የድል አክሊል አያገኝም። እግዚአብሔር እነዚህን ውጊያዎች የሚያዘጋጀው ነጻ ፈቃዳችንን ለመፈተሽና ድል ካደረግን የመንግሥተ ሰማያት ባለቤቶች ሊያደርገን ወዶ ነው። ባላጋራችን ዲያብሎስ ግን በባሕርዩ የእግዚአብሔርን መንግሥት መቃወምና ወደዚያ ለመግባት የሚወዱትን ሁሉ መከልከል ስለ ሆነ ይዋጋቸዋል። እርሱ የእግዚአብሔርን ልጆች በመዋጋትና ልክ እንደ ኢዮብ በመክሰስ እግዚአብሔርን ይዋጋል። መጽሐፈ ኢዮብ ምዕራፍ አንድ እና ምዕራፍ ሁለት በጽድቅ ሕይወት የሚመላለሱት ሁሉ መለኮታዊውን ቡራኬ እርሱ እንዳላገኘው እነርሱም እንዳያገኙ በቅናት ይታገላቸዋል የዲያብሎስ ውጊያዎች ለሁሉም ስለ ሆኑ ከእነዚህ ውጊያዎች የሚያመልጥ የለም ስለ እነዚህ ውጊያዎች ስንናገርም በዲያብሎስ በሰራዊቱና በደጋፊዎቹ ስለሚካሄዱት ውጊያዎች መናገራችን ነው ከአዳም ከሔዋንና ከልጃቸው ከቃየን ጊዜ አንስቶ እስካሁን ድረስ ዲያብሎስ የሰው ልጆችን በሞት ጥላ ስር ለመክተት እየተዋጋ ነው። ዲያብሎስ ነቢያትን፣ ሐዋርያትን፣ የእግዚአብሔር መንፈስ ያደረባቸው ዳዊትና ሶምሶንን ሁለቱም ኋላ ቢጸጸቱም እግዚአብሔር የተወውና ቅዱስ መንፈሱ የራቀውን ንጉሥ ሳኦልን በውጊያው ጥሏል። ክፉም መንፈስ ከእግዚአብሔር ዘንድ አሰቃየው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ቁጥር 14። እናስ አንተ የዲያብሎስ ውጊያዎች በወጣንያንና በኃጢአተኞች ላይ ብቻ የተነጣጠሩ ይመስልሃልን? አይደለም። ዲያብሎስ የሚዋጋው ሁሉን ነው። በእግዚአብሔር ጸጋ በማደግ ላይ ያሉትን እንኳ ይዋጋል። እንዲያውም ውጊያው በእነርሱ ላይ ይበረታል። ስለሆነም ማንም ሰው ራሱን ከውጊያዎቹ ነፃ ወይም የበላይ አድርጎ የማሰብና ቸልተኛ መሆን የለበትም። ንጉሥ ዳዊትን እናስታውስ። ምንም እንኳ የእግዚአብሔር መንፈስ ቢያድርበትና በእግዚአብሔር የተቀባ ቢሆንም በዝሙት ወድቆ የከፋ ኃጢአትን ፈጽሟል። በዚህም ዲያብሎስ ሁሉን እንደሚዋጋ እናስተውላለን። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሣ አንበሳ ይዞራልና አንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ታዳኙን ለማጥመድ ያለማቋረጥ ይዞራል ማለት ነው በኢዮብ ታሪክ ላይ እንደምናነበው እግዚአብሔር ሰይጣንን ከወዴት መጣህ ብሎ ሲጠይቀው እንዲህ በማለት ነበር በግልጽ የመለሰው ምድርን ሁሉ ዞርኋት በእርሷም ተመላለስሁ መጽሐፈ ኢዮብ ምዕራፍ አንድ ቁጥር ሰባት መጽሐፈ ኢዮብ ምዕራፍ ሁለት ቁጥር ሁለት በእርግጥም ይህ ዙረት የሚታደን ለመፈለግ ብሎም ለመጣል የሚደረግ ዙረት ነው ዲያብሎስ የሚዋጋው ሰው በመንፈሱ ብርቱ ቢሆንም እንኳ ቶሎ አይተውም በመጽሐፍ ቅዱስ ስለ ኃጢአት እንዲህ የሚል ቃል አለ ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። መጽሐፈ ምሳሌ ምዕራፍ 7 ቁጥር 26። ዲያብሎስ ዐሥራ ሁለቱን የጌታ ሐዋርያት ለመዋጋት እንኳ አላመነታም። ስለዚህ ውጊያም ጌታችን ለሐዋርያው ለቅዱስ ጴጥሮስ እንዲህ በማለት ተናግሮታል። ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ እኔ ግን እምነትህ እንዳይጠፋ ስለ እናንተ አማለድሁ። የሉቃስ ወንጌል ምዕራፍ 22 ቁጥር 31 እስከ 32። ዲያብሎስ መድኃኒታችን ኢየሱስ ክርስቶስን እንኳ ሊፈታተነው ደፍሯል። ሦስት ፈተናዎችን በጾም ላይ ሳለ አቀርቦለታል። የማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ እስከ አስራ አንድ ምንም እንኳን ከዚህ አስቀድሞ የኢየሱስ ክርስቶስ ባሕርይ በጥምቀቱ ሲገለጥ ቢመለከትና ስለማንነቱ ቢያውቅም አርባ ቀንና ሌሊት ከመፈተን ወደ ኋላ አላለም። ከኀጢአት በቀር በነገር ሁሉ እንደኛ ተፈተነ ነው። ዕብራውያን ምዕራፍ አራት ቁጥር አስራ አምስት እርሱ ራሱ ተፈትኖ መከራን ስለተቀበለ ተቀበለ የሚፈተኑትን ሊረዳቸው ይችላልና። ዕብራውያን ምዕራፍ ሁለት ቁጥር 18። በእርግጥም የክርስቶስ በሰይጣን መፈተን እኛን ለሚገጥመን ፈተና ሁሉ መጽናኛችን ነው። ፈተና ቢገጥማችሁ አትጨነቁ፣ ክርስቶስ ተፈትኖ እንዳሸነፈ እናንተም ታሸንፋላችሁና። የዲያብሎስ ውጊያዎች በእግዚአብሔር በመንግሥቱና ቤተ መቅደሶቹ በተባልን በእኛ ሁሉ ላይ ያነጣጠሩ ናቸው። ዲያብሎስ የእግዚአብሔርን መንግሥት በማንኛውም መንገድ በመቃወምና ሰዎችን በመጣሉ ይደሰታል። ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 24። በመጽሐፍ ቅዱስ እንዲሁ ንስሐ በሚገባ በአንድ ኀጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል የሚል ቃል እንዳለ ሁሉ ሰይጣንና መልእክተኞቹ አንድ ጻድቅ ሰው ሲወድቅና ለእነርሱ ፈቃድ ሲገዛ ያለ ጥርጥር ይፈነድቃሉ። የሉቃስ ወንጌል ምዕራፍ 15 ቁጥር 10። እንዲህ ስላለው መንፈሳዊ ተጋድሎ ሐዋርያው ቅዱስ ጳውሎስ ሲጽፍ ይህንን ብሏል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ኤፌሶን ምዕራፍ 6 ከቁጥር 11 እስከ 12። ሐዋርያው በዚሁ ምዕራፍ ዝቅ ብሎ የዘረዘራቸውን መንፈሳዊ ውጊያዎች ያልታጠቀ ሁሉ እንደዚህ ያለውን ውጊያ መመከትና መከላከል አይችልም። ይህም ያለ እግዚአብሔር አጋዥነት እንደማይሆን ኢየሱስ ክርስቶስ ነግሮናል። ያለ እኔ ምንም ልታደርጉ አትችሉም። የዮሐንስ ወንጌል ምዕራፍ 15 ቁጥር 5። እንዲህ ባለው መንፈሳዊ ውጊያ ጊዜ የነቢዩ ዳዊትን ቃላት ማስታወስ ምንኛ መልካም ነው። ሰልፉ የእግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 47። መንፈሳዊ ውጊያ አያቋርጥም። በዐይነቱም ይለያያል እንጂ አያልቅም። ከዚች ምድር በሞት እስከምንለይበት ቀን ድረስ ሥጋ ለባሾች ስለሆንን ለእነዚህ ውጊያዎች የተጋለጥን ነን። ቅዱስ ጴጥሮስ እንዲህ ይለናል፦ በእንግድነታችሁ ዘመን በፍርሃት ኑሩ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 እዚህ ላይ ፍርሃት የሚለው ቃል ዲያብሎስን እንድንፈራው የተጠቀሰ ሳይሆን ወደ ጥንቃቄና ራስን ወደ መጠበቅ የሚያመራ ፍርሃት መሆኑን ለማመልከት ነው። ለእያንዳንዱ ሰው ከሆነ ውጊያው እስከ ለተሞድ ድረስ አያበቃም። ለዓለሙ ከሆነ ደግሞ እስከ ዕድሜዎች ፍጻሜ ድረስ ይቀጥላል። ሰይጣን ከታሰረበት ከተለቀቀ በኋላም ይህን ዓለም ያታለል ዘንድ ይወጣል። የዮሐንስ ራዕይ ምዕራፍ 20 ከቁጥር 7 እስከ 8። በኋለኞች ዘመናት ሃይማኖትን ይክዳሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር አንድ ከኢየሱስ ክርስቶስ መምጣት አስቀድሞ ውድቀት ይደርሳል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር ሶስት ዲያብሎስም በሚችለው ሁሉ ማሳቱን ይቀጥላል። ወደ ምድርም ይመጣል። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል። የዮሐንስ ራእይ ምዕራፍ 12 ቁጥር 12። ይህ ቀጣይነት ያለው የዲያብሎስ ውጊያ በቅድስና ወቅት እጅግ እየበረታ ይመጣል። እኛ መንፈሳዊ ሥራ ስንጀምር ዲያብሎስ በጣም ስለሚበሳጭ የሚያጠምደው ሰው ከወጥመዱ ቢያመልጠውም እንኳ ስልቱን እየቀያየረ ይዋጋዋል። ስለሆነም እኛ የቅድስና ሥራ ስንጀምር ውጊያውን ይከፍታል። ስልቱን ይቀይራል፣ ብዙ መሰናክሎችንም ያኖራል። እኛ መንፈሳዊ ሥራ ስንጀምር እርሱ ውጊያውን ይጀምራል። ከእግዚአብሔር ጋር ያለንን ግንኙነት ባጠናከርን ቁጥር ዲያብሎስ መንግስቱ ስለሚናጋ ምቾት አይሰማውም። ዲ ፓራዳይዝ ኦፍ ዲ ፋደርስ በሚለው መጽሐፍ ውስጥ ያለውን ድንቅ አባባል እስቲ እንመልከት። በኩለ ሌሊት የገዳማት ደወል ለጸሎት ሲደወል የሚነቃቁት በጸሎት የሚተጉት መነኮሳት ብቻ ሳይሆኑ ጸሎት እንዳይጸለይ የሚዋጉት የክፋት ሰራዊትም ጭምር ናቸው። አንድ ቅዱስ አባትም እንዲህ ብሏል። ለጸሎት በቆምክ ጊዜ ሁሉ ተዋግቶ ሊጥልህ የሚችል ኃይል እንዳለ አስብ። እኛ መንፈሳዊ ሥራዎችን ማለትም ጸሎትን፣ ተመስጦን፣ ዝማሬን፣ ንባብንና ስግደትን በምንጀምርበት ጊዜ ዲያብሎስ እጆቹን አጣምሮ አይመለከተንም። እርሱም እኛን ሊዋጋበት የሚያስችሉትን የውጊያ ስልቶችን ያቀናብራል። በመጽሐፈ ሲራክ እንዲህ የሚል ቃል አለ ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ መጽሐፈ ሲራክ ምዕራፍ 2 ቁጥር አንድ ይህ ምንባብ ምንኩስና በሚሰጥበት ወቅት ባለው ጸሎት ውስጥ ይደገማል በእርግጥም ዲያብሎስ ሊቃወሙት ዝግጁ የሆኑትን ሁሉ ለመዋጋት ምንጊዜም ዝግጁ ነው ስለሆነም መንፈሳዊ ሥራህን ተከትሎ ውጊያዎች ቢያጋጥሙህ እንዳይደንቅህ። እነዚህ ውጊያዎችም ፊትህን ከክርስትና እንድትመልስ አያድርጉህ። ምንም አይነት ፈተናና መከራ ቢገጥምህ እንኳ የሐዋርያው የቅዱስ ጳውሎስን ቃል ምን ጊዜም አስታውስ። ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁል ጊዜ የሚበዛላችሁ ሆኑ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58። እኛ ትግሉን ስንጀምር እርሱ ውጊያውን ይጀምራል። እኛ መንፈሳዊ ሥራ እንጀምራለን፣ እርሱ ተቃውሞውን ይቀጥላል። ለዚህ ምሳሌ የሚሆነን ሥጋዬን እየጎሰምሁ አስገዛዋለሁ በሚለው መርህ ቃል ውስጥ ሥጋን በጾም ማስገዛት ስለሚቻል ሰይጣን ጾምን መቃወሙን እንረዳለን። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 በጾም ወራት ነፍሳችን ከእግዚአብሔር ጋር ስለምትገናኝ ጾማችን ሰይጣንን ያበሳጨዋል። በተለይም መድኃኒታችን ኢየሱስ ክርስቶስ ዲያብሎስን በረታበት በዐቢይ ጾም ወቅት ብዙዎች በፍቅር ስለሚጾሙና ይህም አስቀድሞ መሸነፉን ስለሚያስታውሰው በጾም ክፉኛ ይበሳጫል። የማቴዎስ ወንጌል ምዕራፍ አራት ። ስለሆነም ዲያብሎስ ይህን ጾም ለማደናቀፍ በዚህ ወራት የተለያዩ ችግሮችን በመፍጠር ሰዎች እነዚህን ለመፍታት በሚያደርጉት መጣደፍ መንፈሳዊውን ሥራ እንዲዘነጉ ያደርጋቸዋል። ስለዚህ ማናችንም በዚህ ወቅት ጾምን ከችግሮቻችን ችግሮቻችንንም ከተዘጋጀ ወጥመድ ለይተን ማወቅ አለብን። መንፈሳዊ ስራዎች ያለ አንዳች ጥርጥር ርኩሳን መናፍስትን በቅናት እንደሚያነሳሳቸው ልናውቅ ይገባል። ዲያብሎስ እርሱ ያጣውን ከእግዚአብሔር ጋር አንድ መሆንን መንፈሳዊ ሰው እያጠናከረ በሄደ ቁጥር ቅናቱ ይጨምራል። ምንም እንኳ ሰው ምድራዊና ስጋ ለባሽ ቢሆንም በነፍሱ ወደ አርያም መምጠቅ ስለሚችልና ሰይጣን ደግሞ መንፈስ ሆኖ የማቴዎስ ወንጌል ምዕራፍ 12 ቁጥር 45 ከእግዚአብሔር የራቀና ርኩስ መንፈስ በመሆኑ የማርቆስ ወንጌል ምዕራፍ 1 ቁጥር 27 ሁል ጊዜ በሰው ልጆች ይቀናል። ገና ከመጀመሪያው ሰይጣን በአዳምና በሔዋን ስለቀናባቸው በኃጢአት ወድቀው ለሞት እርግማን እንዲበቁ አድርጓቸዋል። ስለሆነም ሞት በሰይጣን ቅናት ወደ ዓለም ገባ እንላለን። ዲያብሎስ በመንፈሳዊ ስራዎቻቸው አመርቂ ውጤት ባላቸው ላይ ይቀናል። በእግዚአብሔር በተወደሱትና ለእርሱ ቅርብ በሆኑት ይቀናል። ወደ ንስሐ ለመድረስ በሚጥሩትና እግዚአብሔርን ከልብ በሚያመልኩት ይቀናል። በትሑቱ በየዋሁና በልበ ንጹሑ ይቀናል። ስለሆነም ሁሉንም ይዋጋቸዋል። በእርሱ ቁጥጥር ስር ያሉትንስ፣ በኃጢአት ጥላ ስር ያሉትንስ በመንፈሳዊ ሕይወታቸው የደከሙትንስ እነዚህን ለምን ይዋጋቸዋል? እነዚህን ያሉበትን ሁኔታ እየተመለከተ ከመደሰት ባሻገር ዘወትር እየተከታተለ ወደ በለጠ ጥፋቱ ይመራቸዋል። ከዚህ በመቀጠል ሦስት አበይት መንፈሳዊ ውጊያዎችን እንጠቅሳለን። የመጀመሪያው ዲያብሎስ ቀላል አሊያም ከባድ ውጊያ የሚከፍትበት ሰው ሲሆን፣ ሁለተኛው በራሱ ምኞት የሚወጋ ሰው ነው። ይህን ምስኪን ሰው ሰይጣን መነሻውን ያመለክተውና በውስጣዊ ፍላጎቱ አሊያም ልማድ ብሎ በያዘው ክፉ አመሉ እንዲወጋ የሚተወው ሰው ነው። አንዱ በስጋው ሲፈተን፣ ሌላው በቁም ቅዠቱ ይፈተናል። አንዳንዱ በራሱ ሲፈተን፣ ሌላው ደግሞ በሕሊናው ይፈተናል። ሦስተኛውና የመጨረሻው ደግሞ በሐሰተኛ ወንድሞች፣ በክፉ ሰዎች ወይም የዲያብሎስ ደቀ መዛሙርት በምንላቸው አሊያም በዲያብሎስ ኃይል የሚፈተን ሰው ነው። ለዚህ ነው ቅድስት ቤተ ክርስቲያን ለምስጋና በምናቀርበው ጸሎት ውስጥ ቅናትን ሁሉ፣ መከራንም ሁሉ፣ የሰይጣንንም ሥራ ሁሉ፣ የክፎች ሰዎችንም ምክር፣ የጠላትንም መነሳት፣ የተሰወረውንና የተገለጠውን ከእኛና ከህዝባችን አርቅልን በማለት እንድንጸልይ የምታስተምረን። ሌላው ዓይነት ውጊያ ደግሞ ለመፈተን ወይም ነጥሮ ለመውጣት የሚከፈት ውጊያ ነው። ለዚህ ዓይነቱ ውጊያ ምሳሌ የሚሆነን ታሪክ በመጽሐፍ ቅዱስ ተዘግቦ እናገኛለን። ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ የምትወደው አንድ ልጅህን ይስሐቅን መሥዋዕት አድርገህ ሰዋው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 2 እዚህ ላይ እግዚአብሔር አምላክ ምስጋና ይግባውና አባታችን አብርሃምን አልተዋጋውም። የፍቅሩን ጥልቀትና ለእርሱ ያለውን ታዛዥነት ይመለከት ዘንድ ፈተነው እንጂ። ይህንንም ፈተና አብርሃም አለፈ። ኃጥኡም ሆነ ጻድቁ ውጊያ ይከፈትበት ዘንድ ግድ ነው። በኃጥኡና በጻድቁ ላይ በሚከፈተው ውጊያ መካከል ግን ልዩነቱ ምንድን ነው? ዋናው ልዩነት ጻድቁ ውስጡ ንጹሕ ሆኖ ለውጫዊ ውጊያ የተጋለጠ መሆኑ ነው። ይሁን እንጂ ይህን ውጫዊ ውጊያ ዝም ብሎ አይመለከተውም። ይልቁንም ባለው አቅም ሁሉ ያሸንፈው ዘንድ ይቃወመዋል ይፋለመዋልም። በሌላ መልኩ ግን ኃጢአተኛውና ክፉው ሰው ለውጫዊውም ሆነ ለውስጣዊ ውጊያ የተጋለጠ ሊሆን ይችላል። በውጭ በሰይጣን ፈተናዎች ሲወጋ በውስጥ ደግሞ ከህሊናውና ከልቡናው በሚመነጩት ፍላጎቶች ይወጋል። ስለሆነም የልቡናውን በሮች በመክፈት የዲያብሎስን ሐሳብና ምክር ያለማመንታት ተቀብሎ ያስተናግዳል። ይህን በመቋቋም ጥቂት ማሰብ ቢችልም እንኳ ተጋድሎው ደካማና ዘለቄታ የሌለው ስለሚሆን የውጫዊውን ጠላት ሐሳብ በቆራጥነት እስከ ማስወጣት አይደርስም። ጻድቃን በውጊያ ወቅት ኃይላቸው ስለሚገለጥ ያሸንፋሉ፣ ኃጥአን ግን ይሸነፋሉ። ይሁን እንጂ አንዳንድ ጊዜ እግዚአብሔር ጻድቃኑ ለጊዜውም ቢሆን ለራሳቸው ጥቅም ሲባል እንዲሸነፉ ያደርጋል። አንድ ሰው የሚገጥመውን ውጊያ ሁሉ የሚያሸንፍ ከሆነ በትዕቢትና ራሱን ከሁሉ የበላይ በሚያደርግ ውጊያ ሊወድቅ ይችላል። ስለሆነም እግዚአብሔር አልፎ አልፎ እንዲሸነፉ በማድረግ ትሑታንና ልባቸው የተሰበረ ያደርጋቸዋል። በዚህም ጠላት በውጊያው ምን ያህል ከባድና ጭካኔ የተሞላበት መሆኑን በማሳየት ለእንደዚህ አይነቱ ውጊያ ለተጋለጡት ወገኖቻቸው እንዲራሩ ያደርጋቸዋል። ቅዱስ ጳውሎስ እንዲህ ይላል፦ ከእነርሱ ጋር እንደ ታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን ምዕራፍ 13 ቁጥር 3። የዲያብሎስን ውጊያዎች የማያውቅ ሰው በእነዚህ ውጊያዎች ድል የሆኑትን እየተመለከተ ይፈርድባቸዋል አሊያም ይጠላቸዋል። ውጊያውን የሚያውቀውና የተፋለመው ግን በውጊያው ለሚወድቁት ይራራላቸዋል። ሐዋርያው እንደተናገረም ተናገረም ስለ ደህንነታቸው ይጸልይላቸዋል። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። አንደኛ ጴጥሮስ ምዕራፍ አምስት ቁጥር ዘጠኝ ስለ አውሬው በራእየ ዮሐንስ ላይ የተነገረው ቃል ምንኛ አስፈሪ ነው! ቅዱሳንን ይዋጋቸው ዘንድ ድልም ያደርጋቸው ዘንድ ተሰጠው። የዮሐንስ ራእይ ምዕራፍ 13 ቁጥር 7። ከዚህ የሚከተለውስ ምንኛ አስደንጋጭ ነው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ሥልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። የዮሐንስ ራእይ ምዕራፍ 13 ቁጥር 7 እስከ 8። ምንም እንኳ ይህ ለአንዳንዶች በፍርሃት ተስፋ የሚያስቆርጥ ቢሆንም ለአውሬው ይሰግዱለታል የተባሉት ከዓለም ፍጥረት አንስቶ ስማቸው በሕይወት መጽሐፍ ላይ ያልተጻፉ ናቸው። ምንም እንኳ ይህ ለአንዳንዶች በፍርሃት ተስፋ የሚያስቆርጥ ቢሆንም ለአውሬው ይሰግዱለታል የተባሉት ከዓለም ፍጥረት አንስቶ ስማቸው በሕይወት መጽሐፍ ያልተጻፈው ናቸው። እነዚህ የጥፋት ልጆች ሲሆኑ ቁጥራቸውም ያለ ጥርጥር ብዙ ነው። ይህም የዲያብሎስን ኃይልና የውጊያዎቹን አስከፊነት ያመለክተናል። ይሁን እንጂ ዲያብሎስና አውሬው ወደ እሳቱና ወደ ዲኑ ባሕር መጣላቸው አይቀሬ በመሆኑ በዚህ እንጽናናለን። ይህን ሁሉ የምንጠቅሰው ጠንቃቆች እንድንሆን ነው። ባላጋራችን በጣም ጨካኝ መሆኑን ካወቅን የሐዋርያውን ቃል በማስተዋል እናጢ ነው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹም ክፉዎች ናቸውና ዘመኑን ዋጁ። ኤፌሶን ምዕራፍ አምስት ቁጥር አስራ አምስት የዲያብሎስን ድል ማድረግ አያስፈራንም፤ ይበልጥ ጠንቃቆችና ንቁዎች እንድንሆን ያደርገናል እንጂ በራሳችንም ኃይል እንድንመካም አያደርገንም። በውጊያችን ሁሉ ፈጥነን ወደ እግዚአብሔር በመጠጋት እንዲረዳንና እንድናሸንፈው ያደርገናል እንጂ። እርሱ በእኛ አድሮ ዲያብሎስን ይዋጋልናል፣ ዓለሙንም እንድናሸንፈው ያስችለናል። እንዲህም ብሎናል፦ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 በእርግጥም እርሱ በዲያብሎስ በተፈተነ ጊዜ አሸንፎታል። አሁንም እያሸነፈው ነው፣ እስከ ዓለም ፍጻሜም በእኛ አድሮ ያሸንፈዋል። ጌታችን የእኛን ሥጋ ለብሶ ነው ዲያብሎስን ድል ያደረገው፣ አሁንም ከኀጢአት ነፃ አድርጎና ቀድሶ የድል አድራጊነትን ኃይል መንፈስ ሰጥቶናል። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ አምላክ ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር አስራ አራት ጌታችን የእኛን ሥጋ ለብሶ ነው ዲያብሎስን ድል ያደረገው፣ አሁንም ከኀጢአት ነፃ አድርጎና ቀድሶ የድል አድራጊነትን ኃይል እና መንፈስ ሰጥቶናል ቅዱስ ጎርጎሪዮስ በቅዳሴው እኔነቴን በአንተ ቀድሰኸዋል ብሏል። አስቀድሞ ዲያብሎስ ይህን ሰውነታችንን ተቆጣጥሮት ነበር። ይሁንና መድኃኒታችን ኢየሱስ ክርስቶስ ይህንኑ ሥጋችንን ለብሶ ዲያብሎስን ድል በመንሳት የቀደመው ክብራችንና እርሱን መምሰላችንን መልሶልናል። ስለሆነም ካሁን በኋላ ይህ ሰውነታችን ዲያብሎስ ባስፈለገው ጊዜ ሁሉ በማሸነፍ የሚያላግጥበት መጫወቻው አይደለም፣ በእርሱ ተሸንፏልና ይፈራው ጀምሯል። መድኃኒታችን የፍርሃትን መንፈስ ከእኛ በማራቅ የዲያብሎስን ኃይል ድል የምናደርግበትን መንፈስ ሰጥቶናል። ሐዋርያው ቅዱስ ጳውሎስ እንደ ተናገረውም ክርስቶስ በእኛ አድሮ ዲያብሎስን ድል እንደሚያደርገው ተስፋ አለን። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር። ኤፌሶን ምዕራፍ 3 ቁጥር 16። ስለዚህ ዲያብሎስ ውጊያ በሚከፍትብን ወቅት ሁሉ የመድኃኒታችን ክንድ ከእኛ ጋር ስላለና በእኛ ቦታ ሆኖ በመዋጋት ድል ስለሚያደርግልን ውጊያዎቹን እንፈራቸው ዘንድ አይገባም። እግዚአብሔር የዲያብሎስ ውጊያዎች አያጠፋልንም፣ እናሸንፋቸው ዘንድ ግን ያስችለናል። አምላካችን ስለ እኛ ተዋግቶ ዲያብሎስን ድል ሲያደርገው፣ እኛ ደግሞ ፈቃዱን በመፈጸም እየኖርን ያዘጋጀልንን የድል አክሊል ከእርሱ እንቀበላለን። ከዚህ በላይ ያነሳነው ሁሉ ወደሚቀጥለው ምዕራፍ ማለትም ዲያብሎስ በውጊያዎቹ ውስጥ የሚታወቅባቸው ባህርያት ወደሚለው የሚያሸጋግረን አጠር ያለ መግቢያ ነው።